ሰላም፣ ሰላም፣ ሰላም፣ ሰላም ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምንቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳር ድረስ ሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ ዛሬ የኔ ተወዳጆች በአዲስ ቪዲዮ እናንተ ብቅ ብያለሁ። እንግዲህ ፋሚሊዎች ዛሬ ወደ እናንተ የመጣሁት ሰሞኑን እየተፈጠሩ ስላሉት ነገሮች አንዳንድ ጉዳዮችን ለማውራት ሲሆን ከዛ ባለፈ ደግሞ የተፈጠሩት ነገሮች አሉ። እሷም በዚህ በኩል ስታደረጋቸው የነበሩት ነገሮች አሉ። አብርሽም እንደዛው። ሄርሜላም ጋር ደግሞ ስንሄድ ሄርሜላም ሰሞኑን እያሳየች ያለችው ነገር፣ እየሆነች ያለችው ሁኔታ ልክ አይደለም እና ሱክ ኔ ባለፈው ግልጽ የሆነ ነገር መናገር ግልጽ የሆነ ነገር ሳልናገር ብቻ የሆነ ለየት ያለ ነገር እኔ ጋር እንዳለ ይሄ ነገር ደግሞ አብርሃም ከፍቅሬ ወይም እኔ ከምወዳት ከማፈቅራት ልጅ ላይ እጁን እንዲያነሳልኝ የማያነሳልኝ ከሆነ አይደለም እንደሱ አይነት ሪሌሽንሺፕ ያለውን ሰው ንጹሕ እና ፍጹም የሆኑ ባለትዳሮችን ሁላ ሊለያይ የሚችል ፋይል ነው እጄ ላይ ያለው ብዬ በጣም ብዙ ነገሮችን ተናግር ያለውና ከዚህ አንስቶ ሄርሜላም ሰሞኑን ራሷን ለማጥፋት ውሳኔ የደረሰችበት ሌሎች ሌሎች ነገሮች አሉና በእርግጠኝነት የምነግራችሁ ሄርሜላ በጣም በብዙ ነገር ስትታናግረኝ ነገሮች እንዳላበላሽ ስትጨቅጭቀኝ በቃ ብዙ ነገሮችን ብቻ ስታደርግ ነበረ። ምክንያቱም እኔ ጋ ያለውን ነገር ስለምታቀው፣ አብርሃም ምንም ላይመስሉ ይችላል። መጀመሪያም ነግሬያቸዋለሁ። ራሴን ላጠፋ ነው ምናምን ያለችው ሁላ፣ በቃ እኔ ከዚህ በኋላ አይኔን አታየውም፣ እንደም እንደዚህ አይነት ነገር የምታደርግ ከሆነ ይህን ያህል ጭካኔ ካለው ይህን ያህል ጭካኔ ለምን እንደዚህ ያታደርግ እኔ አላቅም። በቃ ምናምን በቃ በጣም ኢሞሽናል የሚያደርጉ ነገር ንግግሮችን ሁሉ ተናግራለች። እኔ አሁንም ይሄንን ፋይል ለናንተ ግልጽ አላረጋው። ለናንተ ብቻ ሳይሆን እናንተ ፋሚሊ ናችሁ፣ ኦዲንስ ናችሁ። ማወቅ የሚገባችሁ ነገር ሊኖር ይችላል፣ ግን ሚዲያ ነው። አንድ ነገር አለ አይደለ? ውሃ ከፈሳ አይታፈስም ነው ይሄ። ነገር በግል ማየት የሚፈልግ ሰው ካለ ችግር የለውም ኢንቦክስ። ግን ይሄ ነገር እኔ በዚህ ቪዲዮ ላይ ሰርቼ አወጣሁት ማለት ሄርሜላንም ከዚህ በኋላ ላናየት እንችላለን። የአብርሽና የሩታ ሚዮት እንደዚያው ሄርሜላ አብርሽን ሳታፈቅረው አትቀርም። በጣም ብዙ ነገሮች አሉ እሱን እሱን እንቶ እኔ አሁን በጣም ስሜታዊ እያደረገኝ ና እያናድደኝ ያለው የእኔ ፍቅረኛ እዛ ጋ ሄዳ ማሽቃበጥ፣ ለሩታ ስጦታ መግዛስ፣ ለሩታ ጥሩ ነገር መወራት፣ አብርሽን እንደዚህ ያታርግ እንደዚህ ያርግ ያሉ መምከር በጣም ብዙ ነገሮችን አይቻለሁ። በጣም ብዙ ነገሮች ሰሞኑን ማለት ነው። ምን ብዬ መናገር እንዳለብኝ ሁላ አላቅም። እኔ ጥፋተኝነት ስሜት እየተሰማ እኔ እውነቱን ለመናገር ሄርሜላ እንደዚህ አይነት እርምጃዎችን ትወስዳለች ራሷን ለማጥፋት ውሳኔ ተወስናለች። ኤቭሪቲንግ እንደገና ብሩክ ምናምንም ሄደው አብሪሳ ተፈቅሯት ቀልም ሄርሜላ ምናን ይሄ ሁሉ ጊዜ አብረ ተቀምጠው ቲክቶክ ላይ መስለቃቸው ቪዲዮችም አሉ ኤቭሪቲንግ። እነዛ እነዛ ነገሮች ተጨምረው ሄርሜላ የምር አብርሃምን አፍቅረዋለች አለች ወይ የሚለውን ጥያቄ ሊያስነሳ ይችላል፣ ሊያጠራጥርም ይችላል። ግን ደግሞ እኔም ፋይሉን አወጠዋለሁ ብዬ በሰራሁት ቪዲዮ እኔም ኢንቦክስ አድርጋ የተለያዩ ነገሮችን ለማውራት ስለሞከረች ነው እኔ አሁን እየተናገርኩ ያለሁት። እኔ አሁን ከዚህ በኋላ እኔ ፍቅረኛን የኔ ለማድረግ እሷ ከኔ ጋር እንድትሆን አብርሃም እንደዚህ እንደዚህ እንደዚህ ምናምን ብዬ በጣም ብዙ ነገሮችን አውርቻ ያለሁ ሰርጫ ያለሁ እኔ እሷን የኔ ለጋ ለማድረግ ለማስቀረት በጣም ብዙ ትግሎችን እያደረግኩኝ እሷ ግን እዛ ሄዳ ማጋመድ ማናገሯ ብቻ በጣም ብዙ ነገሮች ማድረጓል አላቆመችው እና በጣም ስሜቱ ያድርጎኛል። በጣም ተናድጃለሁ። ይህም ይህም ፋይል ባወጣ እሷም ወደ እኔ አትመለስም፣ የሄርሜላም ህይወት ሊበላሽ ይችላል። የአብርሃምን አላቅ እና እኔው ትልቅ ውሳኔ ወስኛለው ከእሷ ስልክ ላይ አካውንቱን ሪሙቭ በማድረግ በዚህ በዚህ አካውንት ድጋሚ ሌላ ነገር እንዳሰራ እርግጥ ነው። በሌላ አካውንት ምናምን ልትመጣ ትችላለች። እውነቱን ደግሞ እርግጠኛ ሆኜ የምነግራችሁ ልትመጣ ትችላለች በሌላ አካውንት ምናምን። ግን እኔ በእኔ አካውንት እንደዚህ አይነት ነገር ከዚህ በኋላ እንዳሰራ ስለምፈልግ ያንን አካውንት ከስልኳ ሪሙቭ አረገዋለሁ። የመጀመሪያ ውሳኔ ሊሆን የሚችለው ይሄ ነው። ከዛ በኋላ ከአብርሃም ጋር ያላትን ግንኙነት እንዴት ማቆም እንዳለው እኔ እንጃ። እኔ አብርሃም ተስፋ የሰጣት ነው አብርሃም እያናገራት ነው የሚለውን ነገር እስክጠራጠር ድረስ ነው የደረስኩት። አሁን ለምን መሰላችሁ ለሩታ ስጦታ ስትገዛ ሩታስ የሩታ ርጅ ግርዛት ምናም ነገሮችን እየተከታተለች ማብራሪያ ስትሰጥ በጣም ብዙ ነገር ስታደረግ ነበር ሰሞኑ። እኔም ዛሬ እሰራለሁ ነገ እሰራለሁ ለቃለሁ እያልኩ ስዘናጋ እሷ አፕሎድ ብቻ። በጣም ብዙ ነገሮች እየተፈጠሩ ያሉት እና እኔ እንደ ራሴ ነው ፋሚሊያንስ። እኔ አብርሃምን ጥላቻ አይደለም ሩታና አብርሃም እንዲለያዩ ሲጀመር አልፈልግም። አሁን ሲጀመር ልጅ የሚባል ነገር መሀላቸው መጥቷል የሚል ሊለያዩ ቢያስቡ ቢፈልጉ ራሱ የማይለያይ ነገር ማለት ነው። ምን ሚለያዩ እኔ እንጃ። እኔ አብርሽም አሁን እየጨፈረ ያለው እንደዚህ የሆነ ያለው እንትና ዛ ሳመችኝ ካልሳምነህ አልኩኝ፣ ሄርሜላ እዚጋ እንደዚህ ያለችኝ በጣም ብዙ እንትኖችን እያወጣ ነው። እንደገና እሷ ደግሞ እዚጋ አብርሃም ከኔ ጋ ካልሆነ አብርሃም የኔ ካልሆን ምናም፣ ብቻ በጣም ብዙ ነገሮች እየታዩ ያሉበት ታይም ነው አሁን ላይ እና አብርሃም መብሰል ይቀርባል ብዬም ለመናገር እኔ እንጃ እንትን እላለሁ። ግን ከአንድ ከበሰለ ሰው ደግሞ አይጠበቅም እንደዚህ አይነት ተግባር እያልኩኝ ያለሁት ለዛ ነው። ለምን መሰላችሁ? አብርሃም ወለደ በቃ ቢያንስቺ ልጅ ምን ይባላል። አንዳንድ አባባል አለ አረል፣ ሴት ልጅ በእርግዝናዋና በአራስነቷ ጊዜ በስህተት የተነገሩ ቃላቶች ሁሉ ከጭንቅላት አይጠፉም ይባላሉ። አረል እኔ ኳሾ ኮመቴቶ አስተካክሉ ሴት ልጅ ስትወልድ እና በእርግዝናዋ ሰዓት እና በአራስነት ሰዓት የሆነ ነገር ጣል ሲደረግ አንዳንድ ሰው ራሱ ዝም ብሎ ለአራስ ጥየቃ መጥቶ እኮ የሆነ ነገር ተናግሮ ሌላ ቅያሜ ውስጥ የሚገባበት ታይም ሁላን አለ። ምክንያቱም ስስ ጎናቸው የዛኔ ነው። በቃ በጣም ሊሳሳላቸው እንክብካቤ የሚፈልጉበት ስስት የሚፈልጉበት ከየትኛውም በላይ ፍቅር የምንሰጣቸው ታይም ነው። ያችን ደግሞ አይረሷትም። በዛ ሰዓት ምናረግላቸዋል፣ ነገርም ልክ እንደዛኛው እንደ ትንሽ ቃል አይርሷት። ስለዚህ አብርሃም፣ እኔ በዚህ አጋጣሚ ች ሩታን የአራስነት ታይም አብሯት በማሳለፍ ፍቅር በመስጠት በጣም ብዙ ነገሮች አሉ። ኮላ አራስ ቆንጆ ቆንጆ ጊፍቶች አሉ። ጊፍቱ ይቅር አብሯት ሙቅ እያሞቀ ኤቭሪቲንግ ሌሎች ነገሮች ኖሩ ይችላሉ። ህጻኑን እያጫወቱ ልብስ እየቀየሩ ገላውን እያጠበ ኤቭሪቲንግ፣ በጣም ብዙ ሮማንስ የሆኑ ነገሮች አሉ። ሩታ ልብ ውስጥ ይቀራሉ። ለሱ ትርጉም ላይ ኖሮ ይችላል። አሁን እኔ ያሰብከለው እንደዛ አብርሃም፣ ለሱ ስሜት ላይ ሰጠው ይችላል። አሁን ላይ እኔ የምላቸው ነገሮችም ይሁን ሌሎች ነገሮች ግን አንድ ባለ ተዳሪ ወንድ የመጀመሪያ ልጁ። ሚስቱ ክብሩ ፍቅሩ ናት። ሌሎች ነገሮችን ከዚህ በኋላ በጣም ብዙ ነገሮችን አብረው የሚያሳልፉ የሚያዩ ሰዎች ናቸው። ከዚህ በፊትም በጣም ብዙ ነገሮችን አሳልፈዋል። አብረው አይተው የመጡ ሰዎች ናቸው። ስለዚህ ይሄ ነገር ቀላል አይደለም። በተለይ በተለይ ሩታ የአራስነት ታይም ላይ ስለሆነች በዚህ ሰዓት የሚያደርጋቸው ነገሮች የሚቀሩ ናቸው ውስጥ ከዚህ በፊት የነበሩት ነገሮች እሺ ይባሉ ብዙ ነገሮች አይተናል። ብዙ ነገሮች ያሳልፈናል አይደለም። ለሩታ ወዲንስ ራሱ በጣም የተማሩ የቆሰሉ የነበረበት ጉዳይ ማለት ነው። ግን እሱ አልፎ አሁን የምንመልሰው ነገር አይደለም። ስለዚህ አሁን እኔ አሁን ላይ የተፈጠሩት ነገሮች ነው እያልኩ ያለሁት እያወራ ያለሁት በአራስነት ታይም ላይ እንክብካቤ የሚያስፈልጋቸው ታይም ላይ አብረሽ እንደዚህ አይነት ነገሮችን መስራቱ ተገቢ አይደለም። በቃ ደስ የሚል ነገር አይደለም። ከበሰለ ሰውም የሚጠበቅ ነገር አይደለም። ከአንድ ትልቅ ባለትዳር የምንጠብቀው ነገር አይደለም ብዬ ነው ያሰብኩት። እኔ ጋ ያለው ፋይል በአብርሃም በኩል ብቻ ሳይሆን ሄርሜላንም ሌላ ነገር ውስጥ መክስት ስለማልፈልግ እኔም ፍቅሬን ማግኘት ስለማልችል ነገሮችን እኔ እውነት ነው የምላችሁ። ይሄን ነገር ቅድም እንዳልኳችሁ በግል ማየት የሚፈልግ ችግር የለውም፣ ኢንቦክስ ብዬ አለው። ግን ምንድን ነው ጥቅሙ ነው እኔ አሁን የራሴን ፍቅረኛ ሚስቴን፣ ትዳሬን፣ ህይወቴን ያልኩትን ጭንቅላቱ የሸፈተችብኝን አብርሃም ያለውን ነገር እንዲያቆም ኢግኖር እንዲያረግ ነገሮችን እንዲለቅ ትቶ ለራሱ ወደ ህይወት ወደ ትዳሩ እንዲመለስ እኔም ፍቅሬን፣ ህይወቴን ሶስትና አራት አመት የለፋሁበትን ተስፋ ያረኩበትን ፍቅር እንዲተውልኝ ብዬ አስቤ ድንገት እጄ ላይ ሲገባ እንደ ማስጠንቀቂያም እንደ እንትን ተጠቅሜው የነበረ ፋይል ነው። አሁን ላይ ግን ባወጣው ምንም ነገር ቢፈጠር ኮሽታ ማስነሳት ወይ ደሞ ነገር መፍጠር ከመፍጠር የዘለ ነገር አይኖረው። በዚህ በኩል ደግሞ የሄርሜላን ህይወት ደግሞ ሊሰጣን ይችላል። ያንድ ንጹህ ሰው ህይወት ደግሞ መጥፋት የለበት። እኔ እዚህ ጋር በአንድ ፋይል እንትን ባልኩት ፋይል ማለት ነው። እና ነገሮችን በዚህ ልክ ማስተካከል ብንችል ጥሩ ነው። ካልቻልን ደግሞ ለሚደረጉት ነገሮች፣ እርግጠኛ ላልሆንባቸው ነገሮች ብቻ ነ እንጃ ፋሚሊያንስን የምን ብዬ እንደምገልጽላችሁ አላቅም ከዚህ አንጻር ነው እየተናገርኩ ያለሁት። ነገሩ እንግዲህ ፋሚሊያ ስኔ እስካሁን ለነበረኝ ቆይታ አመሰግናለሁ። የሷን የፍቅሬንም የትዳሬንም ወደራሴ መመለስ ካልቻሉ ይሄን ፋይል መውጣቱ ትርጉም የለውም ለእኔ ብዬ ስላሰብኩኝ ነው ነገሮችን እዚህ ጋር ለመቋጨት የፈለግኩትና ከዚያ ከዚህ በኋላ በዚህ አካውንት ቪዲዮ አትለቀም አትሰራም። እሷን አቮይድ አረጋታለው ሪሙቭ አረጋታለው ማለት ነው። ከዛ በተረፈ ደግሞ ለሚፈጠሩት ነገሮች እንግዳም ለሚሆኑ ነገሮች ተጠያቂ አሉት። በቃ ይሄ ፋይል እኔ ቤትም በባሌም በቦሌም ምምጣም ይሄድ የማይመለከተኝ፣ የሄርሜላን ንጹህ ህይወት ማጣት አልፈልግም። አብርሃም ያለውን ህይወት አሳምሮ ቀምሞ እንዲኖር ስለምፈልግ ብቻ ነገሮች ያው ከበሰለ ሳይጠበቁ የሚልኳቸው ነገሮች አሉ። ማስተካከል የሚቻሉ ነገሮች ከሆኑ እነሱን ማስተካከል እኔም ፍቅሬን ህዋኔን ለመመለስ የቻልኩትን ጥረት አረግ አረጋለሁ። ከዚህ ውጪ ሌላ አማራጭ ካለ ማለት ነው እንግዲህ ፋሚሊዎች ስለዚህ ፋይል ከዚህ በኋላ አላናሳን ብዬ ነበረ። ዛሬም ከዛ በኋላ በጣም ብዙ ነገሮችን ስላልሰራው እና የእሷም ሁኔታ ስለ ገረመኝ ስለተደጋገመ የሆነ ጥሩጥሩ ነገሮችን አደርጋለው አይነት ነገር ብቻ ለሩታ ስጦታ እስከ መግዛት ኤቭሪቲንግ አብሬሽንም እንትን ለማለት ይመስለኛል። እኔ አላቅም ብቻ ብታወራም ስታወራ ነበረው የሩታ ልጅ የሩታ ልጅ የሩታ ልጅ ነበረ የሚሉት አብዛኞቹ ነገሮች እና አብርሽን ነጠል የማድረግ ነገርም አለ። የሩታ ልጅ ተብሎ እየተወራ ማለት ነውእና የአብርሽና የሩታም ልጅ ነው ብዬ እኔ በዚህ ጋርም ልናገር ፈልጋለሁ ማለት ነው። ምክንያቱም የአብርሽና የሩታ ልጅ እንጂ የሩታ ልጅ ብቻ አይደለም። አብርሽ የአንድ ባለትዳር ና የአንድ ልጅ አባት ነው። ለእኔ ፍቅረኛ መናገር የምፈልገው ኤቭሪቲንግ የሄርሜላ ለመሰሎቻቸው ሄርሜላ ብትጎዳ አልፈርድም ምክንያቱም ፍቅር ጠይቆ አስፈቅዶ አይመጣ የሚባል ነገር አለ። እና ባለትዳር ሚው ምን የሚሆን የትየትኛውም ሰው ሊያፈቅር ይችላል። አፍቃሪነቱ ደግሞ እሷ ልጅ እንዳለው ስታምን ና ከሩታ ልጅ ሲወልድ ኤቭሪቲንግ በጣም ብዙ ያሰበቻቸው ነገሮች ኖሮች ያሉ ከሱ ጋር ግን እዚህ ጋር ሊቆም ይችላል ማለት ነው ና ፋሚሊዎች ከዚህ በላይ አልጨቅጭቃችሁ የተፈጠሩት ነገሮች አብዛኞቻችሁ እንዳያችሁት ነው። እኔ ከዚህ በኋላ ስለዚህ ፋይል እንግዲህ አላወራም፣ በቃ ዘግቸዋለሁ። የተፈጠረ አዲስ ነገር ካለ እኔ የምጠቀምበት ከሆነ አሁንም እነግራችኋለሁ፣ አወጣዋለሁ። የምጠቀምበት ከሆነ ግን እኔን ሳይጠቀም የሌላን ሰው ሕይወት የሚያበላሽ ከሆነ ግን ምንም አይሰራልኝ። ሄርሜላም እራሷን ልታጠፋ አልፈልግም። በዚህ ፋይል የመጣው እኔ እውነቱን ስነግራችሁ በጣም ብዙ ነገር ብላኛለች፣ ከዚህ ፋይል ጋር ምክንያቱም ስለምታውቀው ነው ጉዳዩ። ሆንና ከዚህ በላይ ምንም ነገር አላችሁም። በቀጣይ ቪዲዮ እንገናኛለን። ከዚህ በኋላ ከኔ ጋር ብቻ ነው የምትገናኙት ማለት ነው። ታርቄ ነገሮችን ማስተካከል የምችልበትን መንገድ እፈልጋለሁ። በፍቅር የተስፋ አልቁርጥም። እንግዲህ ፋሚሊያንስ እናንተም ይህን ቪዲዮ እስከ መጨረሻ ስለተመለከታችሁ አመሰግናሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። ሰላም ዶሎች